ዶክተር አብይ አህመድ ከግብርና ዘርፍ ጋር በተያያዘ ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የኢትዮጵያን ኢኮኖሚ ለማሳደግ መንግስት የአስር ዓመት የልማት እቅድ ይዞ ከግብ ለማድረስ በመስራት ላይ እንደሚገኝ ገልጸዋል። በአገር አቀፍ ደረጃ ከፍተኛ ግምት ከተሰጣቸው አምስት ዋና ዋና ሴክተሮች መካከል አንዱ የሆነው ግብርና ነው ያሉት ጠቅላይ ሚኒስትሩ አብዛኛው የእርሻ ማሳ በአነስተኛና በመካከለኛ ደረጃ የሚገኙ አርሶ አደሮች በመያዛቸው ጣልቃ በመግባት ለውጥ ለማምጣት ተሰርቷል ብለዋል። የኩታ ገጠም እርሻ መጀመሩ ደግሞ ሌላኛው በግብርናው ዘርፍ ላይ የምርት ጭማሪ እንዲኖር ማስቻሉም በማብራሪያቸው አክለዋል። ባለፉት አምስት ስድስት ዓመታት በተሰሩ ሥራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 25 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታገጠንም በከፍተኛ ደረጃ እመርታ አሳይቷል። ኢትዮጵያ ስንዴን ከውጭ ማምጣት እንድታቆም በጥቂት ዓመታት ውስጥ ተግባራዊ ያደረገችው በሀገራዊ ኢኮኖሚያዊ አቅም ስንዴን የማምረት ስራ በአፍሪካ ቀዳሚ ሀገር መሆን አስችሏታል ብለዋል። የሰብል ምርት ብንወስድ በመኸር አራት ነጥብ ሁለት ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ሪጌሽን ሶስት ነጥብ አምስት ሚሊየን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከሰባት ነጥብ ሰባት ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብለው ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ ዶክተር አብይ አህመድ በማብራሪያቸው ከስንዴ ምርት በተጨማሪ በሻይና በቅባት እህሎች የተገኘው ውጤት ከፍተኛ ነው ብለዋል። ከለውጡ በፊት በዓመት 700 ሚሊዮን ዶላር ብቻ ያስገኝ የነበረው የቡና ምርት ትኩረት በመሰጠቱ በዚህ ዓመት መጨረሻ ላይ እስከ 2 ቢሊዮን ዶላር ለማግኘት ታቅዷል ብለዋል። ባለፈው አመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት አመት ስለሆነ ከቡና ኤክስፖርት አንጻር አንድ ነጥብ አራት ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። ዘንድሮ ግን አምና ያልገቡ ቀድሜ የተከልናቸው ቡናዎችም ስለተጨመሩ ባለፉት ስምንት ወራት ብቻ ከ1.2 ቢሊዮን ዶላር በላይ ኤክስፖርት አድርገናል። በሚቀጥሉት አራት ወራት ባቀድነው እቅድ መሠረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን። የዛሬ 56 ዓመት 700 ሚሊየን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል 2 ቢሊዮን ዳላር ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። ኢትዮጵያ በግብርና ምርቶችና በሌማት ትሩፋት ከፍተኛ ውጤት ብታመጣም ግን አሁንም በርካታ ስራዎች መሰራት አለባቸው ሲሉ ነው የገለጹት። አዲስ አበባና አካባቢ ብቻ አይደለም ጅጅጋም፣ ባህር ዳርም፣ አሶሳን ብኬድ የተጀመረው የሌማት ትሩፋት ጥረት በእጅጉ ተስፋ የሚሰጥ ነው። በእንቁላል፣ በወተት፣ በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ ጥሩ አመላካች ሊሆን ይችላል። በሌማትም፣ በስንዴም፣ በቡናም በሻይም ኢትዮጵያ በቂ የሆነ ስራ ሰርታለች ብለን ግን አናምንም። አስደናቂ ምርት አለ፣ አንክደውም፣ ፋክት ስለሆነ። ከዚያ በላይ ሊሠራ የሚገባው ስራ ስላለ በቅቷል፣ በቂ ነው ብለን ደግሞ አናምንም። ተጨማሪ ጥረት፣ ትጋት እንደሚጠበቅብን እናምናለን። በአፍሪካ ትልቁን የአየር መንገድ ለመገንባት በርካታ ስራዎች እየተከናወኑ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ ለሀገራዊ ስትራቴጂ ፕሮጀክቶችም ትኩረት በመስጠት በአፍሪካ ትልቁን አየር መንገድ ለመገንባት በርካታ ስራዎች እያከናወነ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ አንስተዋል። የኢትዮጵያ አየር መንገድ በአውሮፕላን ቁጥር፣ በመዳረሻ ብዛት ተጨባጭ ውጤትም ስለማስመዝገቡ ነው ያነሱት። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ስጢፋኖስ አበራ ዚህ ስቲዲዮ ይገኛል ስጢፋኖስ፣ እንግዲህ የሶኪዮች ምክር ቤት ቆይታን በቀጥታ አስተላልፉ ነበር እየተመለከቱ ነበረ። ከዚህ መካከል ስለ አየር መንገዱ ጠቅላይ ሚኒስትሩ ያነሱት ነጥብ አለ እና እስቲ ብንቀጥል። ልክ ነው እንግዲህ ኃይሌ እንዳልከው የኢኮኖሚ እድገት እየተመዘገበ እንደሆነ ጠቅላላ አድርገው አንስተዋል። በተለይ በዘንዱ አመት ወደ ስምንት ነጥብ አራት የኢኮኖሚ እድገት ሊመዘገብ እንደሚችል አበረታች ስራዎች እንዳሉ አንስተው በተለያዩ ሴክተሮችም አንስተዋል። የኢኮኖሚ እድገቱ ስምንት ነጥብ አራት እንደሚደርስ ማለት ነው በግብርና አንስተዋል። ከዛ በኋላ በአገልግሎት ዘርፍ ያነሱት ጉዳይ ነው እንግዲህ አሁን ቀደም ሲል ወዳነበብከውም ሀሳብ ይዞ ነው የሚመጣው። በተለይ የአገልግሎቱን ዘርፍ ለማሳደግ በርካታ ስራዎች እየተሰሩ እንደሆነ ጠቁሟል። የአገልግሎቱ ዘርፍ ስንል እንግዲህ ኢትዮጵያ አንድ ወደ ውጭ ኤክስፖርት ከምታደርጋቸው አገልግሎቶች መካከል አንደኛው ከአየር መንገድ ጋር የተገናኘ ነው። አየር መንገድ ባለፉት ዓመታት በተሰሩት ስኬታማ ስራዎች አሁን በአፍሪካ ቀዳሚ የሚባል አየር መንገድ ነው። በአለም አቀፍ ደረጃም ትልቁ ያልጠበቁ እንደሆነ ይታወቃል። የተለያዩ የኤርፖርቶችን ወይም ደግሞ የኤርፖርቶችን ግንባታ ስራዎችም እንደነበሩ ይታወቃል። አሁን ደግሞ በአፍሪካ ግዙፉ የሚባለውና በአመት ከ29 ሚሊዮን በላይ መደም ምንድን ነው ማስተናገድ አቅም ያለው መንገደኞችን ማስተናገድ አቅም ያለው ግንባታ ለመስራት በዚህ በቢሾፍቱ አካባቢ መሰረተ ድንጋይ ተጣለም እናስታውሳለን። የበጀትና የሌሎች ጉዳዮች ማፈላለግ ስራዎችም እየተሰሩ ነው። እንግዲህ የኢትዮጵያ አየር መንገድ ይህን እዚህ ቢሾፍቱ አካባቢ የሚገነባው ግዙፉ የአፍሪካም ግዙፉ ኤርፖርት የኢትዮጵያን በተለይ በሰሜን ምስራቅ አፍሪካ ያላትን የግዙፍ የመንገደኞችን ድርሻ የሚያሳልጥ አየር መንገዱንም ውጤታማ በነበረበት መንገድ በከፍታው እንዲሄድ የሚያደርግ ነው። ከአየር መንገዱ በተጨማሪ በኢትዮጵያ በሌሎቹ የአገልግሎት መስጫ በተለይ ኢትዮጵያን ሺፒንግ ላይ ነው። ደግሞ ከመርከብ ጋር በተገናኘ በርካታ ስራዎችን እንደምትሰራ ጠቁሟል። ተጨማሪ መርከቦች ግዢ እንደሚፈጽም ጠቅላይ ሚኒስትሩ ገልጸዋል። ከዛ በተጨማሪ ደግሞ ሌሎች ከአገልግሎት ዘርፍ ጋር በተገናኘ የዚህ የዲጂታል ግብይትን ለማስፋት በተለይ በ አሁን እንደምናሳውሰው በቅርቡ የሴኩሪቲ ኤክስቼንጅ ወይም ደግሞ የስቶክ ገበያም ተጀምሯልና እነዚህ እነዚህ ሁሉ በአገልግሎት ዘርፍ ውጤታማነታችንን የሚያሳዩ ናቸው። በተለየ መልኩ ግን ከኤርፖርትና ከኢትዮጵያ አየር መንገድ ጋር በተገናኘ የኢትዮጵያ ድርሻ በከፍተኛ ሁኔታ እየጨመረ እንደመጣም ይሄ የኤርፖርቱ ግንባታም በርካታ የዓለም አቀፍ ባንኮችን ጭምር ትኩረት ይሳብና እዛ ውስጥ ኢንቨስቲ የማድረግ ፍላጎት እንዳላቸው ጠቁመዋል። በአጠቃላይ እነዚህ ነገሮች ተደምረው ነው እንግዲህ ክቡሩ ጠቅላይ ሚኒስትሩ እንዳሉትም ሌሎች የትንበያዎችም እንደሚያመለክቱት በዘንድሮ ዓመት የኢትዮጵያ ኢኮኖሚ ከስምንት ነጥብ አራት በመቶ በላይ ያድጋል ተብሎ እንዲተነበ እያደረገው እዛ ውስጥ ዋነኛው ተደርጎ በተለይ ደግሞ ከአገልግሎቱ ዘርፍ ጋር በተገናኘ ያለው የዚህ የኤርፖርቱ ግንባታ ነው ብለን መውሰድ የምንችል ይመስለኛል። ላይ መልካም እስጢፋኖስ፣ ለመረጃዎች አመሰግናለሁ። አመሰግናለሁ።